ዛሬ ቲክቶክ ላይ ለሚዘጋጀው የሰርግ ፕሮግራም ወይም ዘውጁና ተብሎ ለተሰየመው፣ ያው ሁሌም ዘውጅ ዘውጅ ነው አደለ። ግን ቲክቶክ ላይ ደግሞ በሰፊው እየተሰራበት ያለው ዘውጁና የሚለው ፕሮግራም ዛሬ ያው የመጨረሻው ማክተሚያው እንዲሆን ኡስታዝ ኑሩ ቱርኪ ሶስት ሰዓት ላይ ዛሬ ቅዳሜ ሶስት ሰዓት ላይ ቀጠሮ ይዟል እና በዛ ቀጠሮ ለሰርጉ ፕሮግራም የተዘጋጃችሁ እንዲሁም ያልተጠራችሁ ደግሞ በእኔ በኩል ጥሪ እንዲደርሳችሁ ይሄን ቪዲዮ ተሰርቶላችሁ ይመስላችኋል ሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድ የተከበራችሁ የተወደዳችሁ ውድ ተመልካቾች እንዴት ናችሁ? እንደምንቆያችሁ። ከኔ ጋር ሁሉ ሰላም ነው፣ አልሐምዱሊላ። እንግዲህ እዚህ ጋር እንደምትመለከቷቸው እነዚህ በሙሉ ዘውጁ ነው ብለው ለወላጆች እንዲሁም ለተላላቅ ሰዎች ጥሪ ያቀረቡ ናቸው። እንዲሁም ይሄንን አይተው ኡስታዞች በተለይ ደግሞ ኡስታዝ ኑሩ ቱርኪ እኛ እያለን እንደዚህማ ብሶት ብሶት አይላ ናቸውና በዚህ ዘውጁና አባላችት ወይም ደግሞ በዘውጁ ዙሪያ መሾራ አድርገን እንደሚሆን እናደርጋለን፣ እንዘውጃችኋለን ብሎ ጥሪ ያቀርባል። ንንም ጥሪ የሰሙ ወንድሞቻችን ዛሬማ እዛ ላይ መቅረት የለብንም፣ ጥሩ ጥሩ ሴቶችን እናገኛለን። ስለዚህ በኡስታዝ በኩል የመጡ ሴቶችን ደግሞ ማግባት አለብን ብለው ቆርጦ ተነስቷል ያላገቡት ታውና፣ ያገቡት ለምሳሌ እንደ ሙሀጀሩ አይነት እንደ አቡ ከውሰር አይነትም ያለውን እዚህ ጋር ተመልከቱልኝ። ዛሬ ቲክቶክ ላይ የምስት ቻሌንጅ ይጀመራል አሉ። ማሻላ ከወጣቱ ተርፎ ለእኛ ለሽማግሌዎችም ጭማሪ ብናገኝ እስኪ ምሽቱ እዛው ግድም ዞር ዞር እንበል መሰል እያለ ነው። እሱም ያ ሁለት ሶስት ለማድረግ ሁለት ያላቸው ሶስት ለማድረግ ሶስት ያላቸው ሁለት ለማድረግም ዛሬማ መቅረት የለብንም ብለው እንደምትመለከቱ ታሸብርቋሉ። የምር ግን አሪፍ ሀሳብ ነው። እንደ ኡስታዝ ኑሩ ቱርኪ ያለ በሳል ሰው ከተጨመረበት ብዙ ወንድምና እህቶች ይጣመራሉ። አላህ ያግራላቸው ብሏል። አላሁማ አሚን። እውነት ነው ኡስታዞች ከተጨመሩበት ምክር ከተጨመረበት እንዲሁም አንዳንድ ደዋዎች ከተጨመሩባቸው ምናምን አሪፍ የሆነ የማጣመር ጊዜ ይኖራል ብዬ አስባለሁ። እስኪ ትንሽ የኡስታዝ ኑሩ ቱርኪ ያስተላለፈው መልእክት ለዛሬ ምሽት ላሰማችሁና መለሳለሁ። ወደ ቪዲዮ ዘዊጁና እያለ ነው፣ ትውልዱ የይድረሱልኝ ጥሪ እየተጣራ ነው። ዳሩን ዳሩን ዳሩን እያለ ነው። መልካም ጥሪ መልካም ዜና፣ መልካም ንያ፣ መልካም ሐሳብ ነው ግን እንዴት እንዴት ቀለል እናርገው እንዴት በመልካም መልኩ የኤምበር ንክፈተው የሚለውን መነጋገር ይፈልጋል። ስለ ትልቅ ኢሹን ያነሳ ነው። በምን መልኩ ቀሎን ነው ዘውጁናን ቀለል የምናደርገው የሚለውን የፊታችን ቅዳሜ ከምሽቱ 3 ሰዓት በእኔ ቤት ወይም በቲክቶኬ ተገናኝተን በደንብ እንወያይበታለን ያለና ውይይቱ እንዳያመልጣችሁ፣ ያገባችሁም ያላገባችሁም እንድትሳተፉ። ምክንያቱም ቅድም እንዳያችሁት ያላገቡትም ሁለት ሶስት ለመደጋገም እዛ ጋር ጉዞ እናደርጋለን እያሉ ነው። ያላገባችሁ ደግሞ እድሉን ተጠቀሙበት። እንድሉ እንዳያመልጣችሁ፣ ተመልከቱ። አሁን ነው ነው ነው ነው

አድጋዞ እነዚህ በሙሉ ዛሬ እንግዲህ ለማጣምር ኡስታዝ ኑሩ ቱርኪ ጥሪ አቅርቦላቸዋል ዛሬ ምሽት እነዚህን በሙሉ ዘውጁ ነ ብሎ ጥሪ ያቀረቡልን ልጆቻችንን እኛ ወላጆች ደግሞ የመዘወጅ ኃላፊነት አለብን ብሎ እነዚህን በሙሉ ጥሪ ያቀርቧል። ኑና እስኪ ስለ ዘውጁ እንወያያለን። የዘውጁ ሁኔታ እንደቀላል ዘውጁ ነ ብለን ዘው ብለን የምንገባበት ጉዳይ ነው ወይ ወይስ አስባችሁት ነው ለወላጆቹ ይህንን ዘውጁ ነ የሚል ጥሪ ያቀረባችሁት ብሎ ዛሬ እንወያይ ነው። እስኪ እንወያይ ዘውጅ እንዴት ነው? በምን አይነት ሁኔታ ነው የምንገባው? እኛ ተዘጋጅተናል ወይ የሚለው መሽሁራ እናደርጋለን፣ እንደ አባትና ልጅ ማለት ነው። ያው አባት ከልጆቹ ጋር ስለ ዘውጅ መሹራ ያደርጋል አይደል። እሱም ደግሞ ዛሬ ምሽት ትልቅ ፕሮግራም አዘጋጅቶ ስለ ዘውጅ እንወያይ እስኪ ስላለው ነገር ጠቅለል አድርገን እንወያያለን የሚል ጥሪም አቅርቧል። እንደምትመለከቱት ይህ ሁሉ አላገባም ይህ ሁሉ ቲክቶክ ላይ ገብቶ ጥሪ ያቀረበ ነው እናንተስ ወደ ቲክቶክ አለም ያልተቀላቀላችሁ ቲክቶክ የሌላችሁ በፌስቡክ የምትውሉ እንዲሁም በዩቱብ የምትውሉ ምስኪን እንደኔ አይነት ያጫወቃዎች እኛስ የት ሄደን ነው ዘውጁን የምንለው ወይስ የቲክቶክ ጨርሰው ከተዘወጁ በኋላ ወደ እናንተ ወደ እነ ፌስቡኮቹ ወደ እነ ቲክቶኮቹ ወደ እነ ኢንስተግራሞቹ ይዛ ዞር ይሁን አላውቅም። ወደ እዛ ከተሻገረ እንግዲህ እናንተም ተቀላቀሉ፣ ቲክቶክ የሌላችሁ ሁሉ ሰው። እንግዲህ ያው አንዳንድ እንኳን በመሀል እያስገባው ላሳያቸው። ሰውጁ ነው ሰውጁ ነው ሰውጁ ነው ሰውጁ ብዙ ጁ ነው አንዳንዶቻቸው እንኳን እንትኑ ራሱን ለመምታት ጥረት እያደረጉ በቃ እስክሪኑን ለማፍሰስ ማለት ነው፣ ከመበሳጫተው የተነሳ ተበሳሽተው እየመቱ የስልኩን ስክሪን ማለት ነው። በቃ ዘውጁ ነው ዘውጁ ነው ብሎ ብሶታቸውን ሁሉ ነው እንትን እያሉ ያሉት። ወይኔ በቃ ትዘወጃላችሁ፣ ተረጋጉ። ዛሬ እንሻላ ፕሮግራም ተይዞላችሁ የለ በቃ ትዘወጃላችሁ። እኛ ደግሞ ቢያንስ አጃቢ አድርጉን። እስኪ ወንዶቹን እንመልከት። ዘውጁ ነው ጠይብ ጠይብ እልዮም ትዘወጁን እልዮም ትዘወጁውን እንሻላ ተከየሉ። ያው አብዛኛው ግን ሴት ነው፣ ወንዶቹ ጥቂት ናቸው። አብዛኛው ግን ሴቶች ናቸው። እንግዲህ በዚህ መሀል የምትፈልጉ ወንዶች ካላችሁ የዛሬውን ሌሊት እንዳያመልጣችሁ።

እልዮም እንሻአላ ግን ይህን ሁሉ ሰው ድረንማ ሀገራችን ችግር አይፈጠርም። ይሄ ሁሉ ሰው ድረን በአንድ ሌሊት። ያው ግን መሹራ ነው የሚዳሩት ሌላ ነው። እንግዲህ ፈላጊና ተፈላጊ ተገናኝተው ከዛ በኋላ ነው እንግዲህ ሰርጉም የሆነው። እንግዲህ እንደምትመለከቱት አረ ማለቂያ የለውም። ይሄ ሁሉ ሰው እንግዲህ የዛሬውን ጥሪ ተቀብሎ ኡስታዝ ኑሮ ቱርኪ ቤት ሙሉ ሁኖ ደምቆ ስለሰርጉ ሁኔታ የምንወያ ይሆናል። ማናችሁም እንዳትቀሩ። እንዳያችሁት ነው መግቢያ ላይ ወንድሞቻችን፣ አንደኛ ያገቡ አሁንም ሁለተኛ እድል ይኖረን ይሆን ወይ ብለዋሉ። ይሄ ሁሉ ሴት ዘውጁ ነ ብሎ ጥሪ ካቀረበ ሁለተኛ ያገቡም ሶስተኛ ያገቡም አራተኛ እንመርጣለን እያሉ ነው። ሁለተኛ ያገቡ ሶስተኛ እንመርጣለን እያሉ ነው። ከዚህ በፊት ደግሞ አግብተው ከሆነ ሁለተኛ ለማግባትም ያው ቅድም እንዳያችሁት ተስፋ አለን ተስፋ ይኖረናል። ይሄ ሁሉ ሰውማ ይሄ ሁሉ ሴት ወጥቶ ወንዶቹ የወጡት ዘውጁ ነው ብሎ የወጡት ወንዶች ጥቂቶች ናቸው። ስለዚህ እኛም መውጣት አለብን፣ እኛም እድሉን መካፈል አለብን እያሉ ነው። ቅድም እንዳሳየኋችሁ ተዘወጃችሁ ሷሊ የሆነ ዘውጅ አላህ ይወፍቃችሁ ለተዘወጃችሁ ደግሞ አላህ ሳሊ ለ አማል አላህ ያደርግላችሁ እና ያው ብዙ መኔት ሶሻል ሚዲያ ላይ ወጥቶ ማለት የሶሻል ሚዲያ ትዳር ብዙ አይጠመኝም ያው እንደዚህ የተዋወቀ ሰው የጎሮ ቤት የቅርብ ምናም እንደዚህ በመተዋወቅ በቤተሰብ እንደዚህ ቅርብ በሆነ ሰው ማለት ነው ሩቅ ሆኖ ምንም የማይታወቅ ሰው በሶሻል ሚዲያ ተዋውቆ መጋባትን እኔ አልመርጥም ምክንያቱም ያንን ሰው ካሜራ ፊት ሲመጣ ማንኛውም ሰው ጥሩ ሰው ነው፣ ግን ባክግራውንዱ አይታወቅም። ለዛ ስለሆነ ትንሽ የሶሻል ሚዲያ ትዳሮች ያስፈሩኛል። ብቻ ያው ርስቅ እስከሆነ ድረስ ደግሞ ቤት በኩል እንደሚመጣ ቤት በኩል ጥንዶች እንደሚጣመሩ አይታወቅም። ስለዚህ አላህ ሱብሃነ ወተአላ ደግሞ የራሳችሁን የሆነ ሐላላችሁን እየወፍቃችሁ እናንተም ደግሞ እንዲወታችሁ፣ አደባባይ ዘውጅ ሆና ከምትለው ደግሞ አግብቶ ስትር የሚያደርግ ባል አላህ ይስጣችሁ። አላህ የወፍቃችሁ እንዴ ሳላስበው እኮ ትልቅ ዱዓ ወጣኝ እና ውዶቼ የዛሬ ቅዳሜ ሶስት ሰዓት ማታ ከምሽቱ ማለት ነው። አንዳችሁም እንዳትቀሩ ኡስታዝ ኑሩ ቱርኪ ቲክቶክ አካውንቱ ላይ ቀጥታ ስርጭት ነው ይሄ ነገር ይህ ፕሮግራም የሚካሄደው። ሁላችሁም ይሄ ጥሪ እንዲደርሳችሁ ይህንን ጥሪ እንድትጋበዙ ቅደመቅ አድርገን እንግዲህ እነዚህን እህቶቻችን ወንድሞቻችን መዳር አለብን፣ መዘወጅ አለብን የሚለውን የኡስታዝ ኑሩ ቱርኪን ሀሳብ ተቀብለን ሁላችንም እሱ ላይቭ ላይ እንገኝ ውዶቼ።